መብት ነው። እኔ በምናገረው እኔ በማደርገው ነው አይደለ ሮሚ፣ መወሰን ያለብሽ። እኔ በምናገረው እኔ በማደርገው ነው መወሰን ያለብሽ ማለት ነው። እኔ መብቷ ነው እሱ የፈለገችውን ቤታን አደንቃታለሁ፣ ወዳታለሁ፣ እንዲህ ብትል የራሷ አመለካከት ነው። በእኔ የሚመጣውን ነገር ነው ታይና፣ ምን አይነት ነው ቤታስ? እኔ የራሴ መንገድ አለኝ የራሴ ያንን አንድ ሰው ያለኝን ባውንደሪ እንዲያልፍ አልፈልግም። የራሴ ነገር አለኝ መናገር ያለብኝን ማድረግ ያለብኝን ራሴን ንጠቅቄ የማውቀው መብቶሻ አላረለ ግን እሷ እሷ ይህንን ህዝብ ለማታለል እኔ እኮ ጂጂን የምጠላት የአማራ ህዝብ ላይ ሻምፓይን ከፍታለው ስላለች ብቻ ነው። ያኔ እኮ ሻምፓይን ከፍታለው ያለች ቀን እኮ እሷ እኮ ለትግሬ እኮ የምትከራከርበት ጊዜ ነበር። ያ መለስ ዜና ማርያም ይሄ ማህበረሰብ በጣም ነው የሚያስቀኝ እሷ እኔ ከኋላው አመጥቼ ሶሻል ሚዲያ እንግዲህ እሷ እንደምትለው እድሜዋ ትንሽ እንትን ስላለ ከኋላው አመጥቼ ኮ ጂጂን በደንብ በደንብ በዘር የተናገረችው ልኳን የፈሩትን ፊታቸውን ወጥተው ማሳየት የፈሩት ሁሉ እኔ በደንብ አድርጌ ያስታጠቋት እኔ ቤታዮን እሷ አይደለችም። እሷ ግን ያኔ ጥቁር ለብሳ ለነ ለነ ምንድነው ለነ መለስ ምን ምን ስት ድምጽ ስትሆን ነበረ። ጂጂ በዛ ጊዜ የነቴዴን ያፄ ቴዎድሮስ ምናምን ፎቶ በምትቀድበት ምናምን በምታደርግበት ፖለቲካ ጊዜ ወጥታ አልተናገረቻትም። ዲጂ የምጠላው ሻምፓኝ ስለከፈተች አይደለም። ጂጂን ከጠላሽ፣ ዳልቻን እስኪ ጠልተሽ ከዳልቻ ጓደኞች ጋር አብረሽ ምሳይ ብላሽ እየጠጣሽ ዳልቻን ወደዋለሁ ጥሩ ሰው ነው እያልሽ ማለት ነው። ጂጂን ደግሞ አማራን ህዝብ አይዋጥም ከዲጂ ጋር የግል ጸብ ስላለብሽ የግል ጥላቻ ስላለብሽ ያኔ ድሮ እንደዚህ አፍሽን ወጥተሽ በማትከፍች ሰዓት ዲጂ በደንብ አድርጋ ስለረገጠችሽ ያንን ዛሬ አፍ ስታገኝ ዩቲብ ላይ በደንብ ስትታወቂ ወተሽ ለመናገር ስላበቃሽ ነው። የበፊቱ የምትበቀያት ውሸታም ነሽ። የአማራ ህዝብ ስለሞምደው ሻምፓኝ ስለከፈተች አይደለም። ግልጹን እና ግልጹ ምነግርሽ ዳልቻ አልተናገረም። የአማራን ህዝብ የአማራን ናውሰናይ በሞተ ጊዜ ዶላር እያሳየ ይው ምደው ገንዘብ እያሳየ ሁለት ፋኖ ገለም መታን አላለም። እውነት ካልሽ የአማራ ህጻናቶችን ተናገሯል። ሴት ልጆችን በየንትኑ እያጣፋ አልመታም። አንድ ግን አንድ እንኳን ማለት ነው አልተናገርሽም ጀግና ነው ይችላል ዳልቻ ሲመጣ አትቦልኩት ከቤቴ እያልሽ ነው ያስተናገርሽው ሁለቱንም ከጠላሽ ሁለቱንም እጠላለሁ በ አንዱ ወዱ አንዱ መጥራት የለም ውሸታም ነሽ እንዴ እሷ እኮ ሻምፓይን ከፍታ እኮ አንጀቷ ውስጥ ነው ስታቃጥል የነበረው እግዚአብሔር ደግሞ ለሱ የሚሰጣትን እየሰጣን ነው ግን አንቺ ግን ውሸታም ነሽ ጂጂን በአማራ ህዝብ አይደለም የምትጠያት ውሸታም ነሽ ውሸታም ማርያም ውሸቷን ነው ውሸቷን ነው ጥልጥ ያለ እኔ ጂ ቲጂኔ ዛንትና ቤት ገብታ ኮ ሮሚ ኩማ ቤት እኔ ኩማ ንገርሽ የዛሬ ሶስት ዓመት ሶስት ዓመት ያልፈዋል እሱ አማራ ምናምን እንደዚህ በሚሳደብ ጊዜ ማለት ነው ኩማ ሶስት ዓመት ምናምን ያልፈዋል። በእርግጠኝነት በዛ ሰዓት በሚሳደብ ሰዓት እኔን እንደ ኩማ የሰደበው ሰው የለም። የሰደበው የኔ የኔ ምላት ቤተሰብን እናት ኩማን ሪከርድ አድርጋ እዛ ዴንቨር ውስጥ ማውቃት ልጅ ቤተሰብ የሚተዋወቅ ዴንቨር ውስጥ አንድ ጊዜ ሪከርድ አድርጋ ቀርታ የፖሰተችው ጠንቅቆ ያውቃታል፣ ማን እንደሆነች ግን፣ ከሶስት ዓመት በኋላ ግን አንድ ሰው ልጅ በቃ ህዝብ እንደ ህዝብ ነው ለእኔ ሁሉም፣ እኩለው ስድቡ ምኑን ከተወ እኔ ከሁሉ ጋር የምናከሰው አይደለሁ። ገብቶሻል። ያደረገውን ነገር አንድ ሰው እንዴት ነው መልሶ ነገር፣ ሌላም እኮ ማንቀበልና የምንቀበላቸው ሰው አለ ቅብቶች፣ አላ የምንቀበላቸውና ማንቀበላቸው ሰው፣ ጠንቅቄ የማውቃቸው ሰዎች አሉ። የሰው ልጅ ግን ሁሉን ነገር ሶስት ዓመት ድረስ ትቶ እንትን ካለ ነገሮችን ታያለሽ። እኔ ደግሞ እርዳታ ያደረግኩበት ኦሮሞ ስለሆንኩ ስላልሆንኩ፣ የፈለጋችሁት ብትሉ ምንም አይመስለኝ። እኔ እርዳታ ያደረግኩትኝ ህሊና ስላለኝ ነው። ሮሚ፣ አንድ ሰው በምት አው ጂጂን እኮ የኛ ልጆች ጂጂን እኮ ሚስቴ ናት ማሬ እያለ ሲያወሯት እኮ የነበሩ ልጆች አይተናል እኮ ገብቶች አለ ለአማራ እንቆማለን ተከራካሪ ነው የሚሉ ጂጂን ሚስቴ ምን እያሉ እኮ የተቃለዱ እኮ አብረው ሲቀመጡ ነበር። ሲጣሉ ደግሞ የአማራ ገዳይ ነው እናንተ ምትፈልሱ ምል እኔ አንቶኛ። አንቺ ስታውሪያት ነው አንቺ ላይ ስለሚበረቱ ነው እ ሁሉም ገብተው እዛ ቤት እከሌ እከሌ እያልኩ መጥራት እችላለሁ እኔ በአማራ ኬዝ አትግቢ አገባሽም። ስለማማውራትም ስለማልፈልግ ማውራት እችላለሁ። ዲጂን እኔ አድንቄ ታውቃለሁ። ዲጂን እኔ አድንቄ አንድ ቀን አላት፣ አንዳችሁ ቪዲዮ አታመጡልኝም? ዲጂ ጀግና ናት፣ ዲጂ እንዲህ ናት እያልኩኝ። አንድ ቀን እሷ ትናገራለች፣ መብቷ ነው። ሮሚ ቅርቶሻል። መብቷ ነው። ቤታ ቤታ ቤታ በዩቲውብ አይቻታለሁ። ቆንጆ ናት ብትል ኦፍኮርስ ቆንጆ ነኝ። እንዴ አልዋሸችም እኮ ደፍራ አውጥታለች። ደፍሬ አውጥቻለሁ ለተናገረችው ነገር፣ አልዋሸችም እኮ ገብቶሻል አይደል? ግን እኔ ወጥቼ ጂጂን ደግፏት፣ ጂጂን ተቀበሏት፣ ጂጂ ቤት እየሄድኩ ጂጂ እኔ ማር ጊፍት እየሰጠሁ እያሽቃበጥኩ አይደለም። የራሷ አመለካከት አላት የራሷ አመለካከት አላት። በአማራ ጉዳይ በፖለቲካ ነው ህዝቤን ስትናገር መልሰው መልስ መልሳለሁ። በተረፈ ግን በግል ጉዳይ ግን ሰው ያልነካኝን እንጂ የምናከሱ አይደለም አንድ ቀን ጂጂን አ ኢቭን ለኩማ ጊዜ መታ ያ ቤታ ተለውጣለች ምናምን እንኳን ስትል ሮሚኔ መልስ አልሰጠውም ዝም እያዳምጬ ከዛ በኋላ አመስግኜ ምናምን አይዟችሁ ብዬ ወጣው በቃ ለኩማ ቁጭ ብዬ እኔ አሽቃባጭም አይደለው ገብቷቸዋል አይደለ እናንተ ናችሁ ስታሽቃብጡ የምትሉትኝ እና ነገ ደግሞ አንቺ ፊንገርሾ አሳይሻለሁ ዋጋሽ እንዴት እንደምሰጠሽ ማለት ነው ዝምታዬ ዝምታዬ ፍራቻ መስሎሽ ነው አይደለ ዝም ያልኩሽ ግን ንቄሽ ነው። ቆሻሻ ሰውነሽ ከአሽሙርና ኩሽን አትወጭም ብዬ ነው። ከቱሽቱሽ ሰፈር አትወጭም ብዬ ነው። አስተዳደቂሽ ያስታውቃል። እከ ካም ደግሞ ቆሻሻ ልጅ። እኔ ኮ ደግሞ የሚገርመኝ እንደ ትልቅ ነገር ያ ልጆች አሳድገን የወል ለእርሻ ጠጅ እኮ ልታሳድጊያት ነው አዳሜ። እኮ እኔ እኮ የማይገባኝ እኮ ሮሚ፣ ልጅ ሰው፣ ልጅ ልጁን ልጅ ማሳደግ እንደ ትልቅ ነገር ወስደውታል። ያረገዛችሁት እኮ የወለዳችሁት እኮ ምድር ላይ አንድን ነፍስ ያለውን ነገር ስታመጡ እኮ ልታሳድጉ ልታስተዳድሩ ግዴታችሁ ስለሆነ እንጂ በውዴታ አይደለም። ይሄ ግዴታችሁ ነው፣ የተፈጥሮ ግዴታችሁ። የወለዳችሁትን ልጆች ለማሳደግ ተገዳችኋል። በቃ ይሄ ግዴታችን፣ የሴትነት ባህሪያችን፣ የሰውነት ባህሪያችን ልታሳድጉ ልጅ ማሳደግን እንደ ትልቅ ማንኛውም ኢትዮጵያ ላይ ገንዘብ ያለው ሰው ልጁን አንቀባሮ ቢያሳድግ የሚጠላ የለም፣ ማንም ሰው የለም። ኢትዮጵያ ውስጥ ገንዘብ ስለሌለ ኑሯቸው ስለወረደ ዝቅ ስላለ እንጂ እናቶች ልጆቻቸውን ለማሳደግ የትኛውም እናት ዝግጁ ናት። እንደ ትልቅ ነገር አታካብሉት። ልጆቻችንን አሳድገን ልጆቻችንን ተንከባክበን አምታችሁ ቆርጥማችሁ ሸርቦ ያመጣችሁ ገንዘብ፣ ኦፍኮርስ ወልዳችሁ እስካመጣችሁ ድረስ ልጅ ቤታችሁ እስካለ ድረስ ታሳድጋላችሁ፣ ታበላላችሁ፣ ታጠጣላችሁ፣ ታለብሳላችሁ። ያለው ሰው ያደርጋል ካላችሁ ማንኛውም ሰው ያደርጋል። ሳይኖራችሁ ሲቀር ነው ብዙዎቹ እናቶች አባቶች ልጆቻቸውን በበረሃ ጥለው የሚሰደዱት ወይም ደግሞ ሽንት ቤት ውስጥ የሚጨምሩት፣ ኑሯቸው መሯቸው። ገብቶሻል አሮሚ? የሚያረጉላቸው ለልጆቻቸው ወይ በድንገት ያረግዛሉ ለልጆቻቸው አቅም ሳይኖራቸው ሲቀር በቃ ወይ ጥሏቸው ይሄዳሉ፣ ወይ ይከዳሉ። ምናምን ኑሮ ነው ያንን ያደረጋቸው፣ እንጂ ማንም ሰው ለልጁ ግዴታ ነው እንጂ ውዴታ። በውዴታ ሳይሆን በግዴታሽ ምድር ላይ ያመጣሻት ልጅ ታስተዳድሪያለሽ። ልጅ ማስተዳደርና ልጅን መምራት እንደ ትልቅ ነገር ነው የሚያዩት። ትልቅ ነገር አይደለም። ካለሽ ሆድሽ ላይ ቆጥበሽ ለልጅ ትሰጫለሽ። አንቺ ሃማነሽ አትሰጭም፣ ግን ካለሽ ልጅሽ ላይ። ልጅሽን ደግሞ ለምን ቱርክ እንደምታመላልሻት ጠንቅቀሽ ታውቂያለሽ። የሰውን ሰው እንዲህ ያደረገ ተቆረጠ፣ ህክምና እንዲህ ያለት ያለሽ፣ የራስሽንም ቤትሽ እኔ እከከም ደግሞ በጣም የሚገርመኝ የሮሚ ልጅ ልጅ ሰው ይሳደባሉ። እኔ ልጅ ተሳድቤ አላውቅም። አዎ ልጅ ተሳድበሽ ላታቂ ትችያለሽ። የወለዱትን ግን እናትና አባቶች ልጅ ተሳድባ፣ ልጅ ተሳድባ ምንድን ነው የማታውቀው? ውሸታም ናት። የኔ ልጅ የተሳደበች እኔ ልጅ የእንስሳት መካን ነው እንደ እሷ ልጅ የሞለድኩላት እኔ። እግዚአብሔር ይመስገን ሙሉ ጤነኛ ልጆች ነው ሶስቱንም የወለድኩት። ግን የእሷን ልጅ የተናገርኩት የኔን ልጅ ገብታ ዕድሜዋን እንኳን በትክክል ሳታል ዩቱብ ላይ ገብታ የሀያ አራት ዓመት ልጅ ለምን ሄደች ፓርቲ ምናምን እያለ የምቀባጥረው፣ የሀያ አመት ልጅ እና የሀያ አራት ዕድሜዋን እንኳን ሳታጠራ ውሸት እንደምታወራ እያወቁት ዩቱብ ላይ ገብታ ስለ ኔ ልጅ የዘባረቀችውን ተልእኮልኝ ነው። ከዛ አውርታ ስጨርስ ይቅርታል፣ ስለ ልጅ ስላወራው ይህ ጊዝጊዝቢ የኒማኛ እና እሷ ልጄን ነብተዋል። ስለዚህ ሁሉ ጊዜም ልጃቸውን ልጃቸው ሙልጭ አድርጌ ነው የምሰልባቸው። ወጥተው ስለ ልጄ ቅርታስ ካልጠየቁ ድረስ ሞልጫቷዋለው። ልጇን እያወጣች እያመላለሰች ቱርክ የምታሳክማትን ልጇ በሰላም እንድትኖርላት የሰው ልጅ እንዳትነካ ዘገ፣ ልጇን ሄዳ ታሳክም። ማንም ይሰማት የለም የሰው ልጅ እየቀጠቀጠች እሷ፣ የእሷ ልጅ ማናት ማትነካ ቱር። እኔ እግዚአብሔር ይመስገን ሙሉ ጤነኛ ልጅ ወልጃ አለው፣ እንደ እሷ ቱርክ እየተመላለስ ማሳክማት ወየስፒች ቴራፒ ወየ ዘኛ ችግር ካለባት ልጇን ታሳክም። ስለዚህ ዩቱቧን ትሸቅል፣ ግን ሰው መንካት እኳ አይጠበቅባትም። ሮሚ ልንገርሽ፣ ሮሚ ልንገርሽ ልጆቿ ልጇን መስደብ ከፈለጉ ማንም አያስቆመኝም። እርግጥ አደርግላታለሁ እኔ ግን እሷ ከእሷ ጋር ስለተጣላው ችግሬ ከእሷ ጋር ስለሆነ ልጅ አለካም። ልጆቹ እኔ ምን አደረ ልጅሽን ስለነካች፣ ሮሚ ልጇን ብነኪ ምን ልጅሽ ከተነካች እኮ አልኩሽ እኮ ልጅሽን ከነካች ለአንቺ ልጅሽ ሀያ አንድ ዓመትም ሆነች አርባ ዓመትም ሆነች ልጅሽ ልጅሽ ናት፣ እጻን ናት ላንቺ ሁሌ ሰብጣ ሰው ልጅሽን ከነካች ልጇን አንቺን ለማሳመም ልጅሽን ከነካች ልጇን ነክተሽ እኩል ኩል ስትሆን ሕመሙን ተዋለች። በተረፈ ግን ለዛ ያልኳቸው እኔ ልጄን ነክተዋል። ስለዚህ ልጆቻቸው ስረቅባቸው ከመረራቸው አሉም ልጄ ለእኔ ቀይ መስመሬ ናት። ሀ ዓመት አደለም መቶ ዓመት እስኪሞላት ልጄ ልጄ ናት አልኩ ሽኮ ከአንቺ ጋር ያለው ነገር እኔ እኔ የነካችብኝ ወንድም እኔ ልጅ ቢኖረኝም አላትም ብትል ልጅ ጸጋ ነው ግን እኔ የነካችብኝ ወንድም እህት ስለሌለ ህጻናት ስለሌለ እኔ በልጇ አልነካትም ምክንያቱም ህፃኗ ልጅ ለእኔ ምንም ያደረገችኝ የበደለችኝ ነገር የለም እናቷ ናት የበደለችኝ እናቷን ረግጥላት አለው አድጋ ታየዋለች እንዴት እናቷ እንደምትረገጥ ከዛ በተረፈ ግን ግን ህፃን ልጅ እኔ አልነካም እውነት ለመናገር ማምላክን አልነካም እሷ ግን በተዘዋዋሪው እኔ የሰው ልጅ አልሳደብም ትላለች አይደል አዎ ላትሳደብ ትችላለች ያው የሮሚን ነካች ስላሌ ነው ሮሚ። ከሮሚ ውጭ ግን አልሳደብም ካለች የሰው እናትና አባት፣ የሰውን ትዳር ለማፋታት፣ የሰውን ስም ለማጥፋት፣ ህፃናትን ያለ አባት ያለ እናት ለማስቀረት ስታማ ስትፈተፍት በተዘዋዋሪ እኮ ልጆቹን እኮ ባትሰድባቸውም የልጆቹን ቤተሰብ እየሰደበች ትዳር የምትበትን እሷ ናት። የሰው ልጅ ትዳር አይበተንም በሰው የተመሰረተ ከሆነ ነው እንጂ በሰዋፍ እንዴት ይበተናል ትላላችሁ? በደንብ ነው የሚበተነው ከግምረው መሳሪያ ከያዘ ነው ግምረው ከታጠቀ

ሌሎች ሰማፎሮ ቪዲዮ ከአንቺ ጋር የቆየ ቪዲዮ አነስ ያለ ጸይም ልጭ አይኑ ትላል አብረው ፖስተቱት አይቻለ። ሮሚ ወንድሜ ሁሉ ነገር ስለ ቤተሰቦችሽ መጥቶ ተነግሮኛል፣ ነግሬሻለሁ፣ ደርሶኛል። ስለዚህ ምንም ያው ማንነት ስለደረሰኝ እኔ ተናግር ያለው ወጥቼ እኔ ለማን ውስጣቸው ጠንቅቆ ያውቀዋል። ግን ምንድነው በምን ዩቲዩባቸውን ይሸቀላሉ? በምን ገንዘብ ትሰራ የገባች እንዲህ እንዲህ እያደረገኝ የሰው ስም እያጠፋች ሰውን ሁሉ ተፋቷል፣ ሰውን ሁሉ ሰርጀሪ አሰርቷል፣ ሰውን ሁሉ እንዲህ አርጓል እያለች ነው ሰውን ሁሉ ልጁን ክደዋል እያለች የምትሰራው እኔ በኩራት የምናገረው ወንድም እህቶችን በጣም ነው የምወዳቸው። እንዳውም ትናንትና አይቻቸው መጥቻለሁ ማለት ነው። አሜሪካን ሀገር ውስጥ ተቀምጬ ልጅ አለው እንዴ ሁለት ሶስት ወልደው አይደል እንዴ ጎረምሳ ወጣት አግብተው አይደል እንዴ ሲያሽቃብጡ የሚውሉትኝ። ወንዱም እንደዛ አይደል እንዴ ሲያሽቃብጥ የሚውለው ሶስት ልጅ አራት ልጅ ይዞ እኔ ቤታ ስድስት ቤት የማይጠይቀኝ የለም። ነፎ እንዲጠይቀኝ ከህፃን እስከ ሽማግሌው ማንጫጫ ነኝ። ጨዋታ የራሱ ብቻ በቂ ነው። ገብቶሻል? አላሮሚ እኔ ልጅ ደብቄ ይሄ ደግሞ መልሳ አርማ አስወርዳለች ትላለች። መልሳ ደግሞ ልጇን ክዳል። እኔ ልጄን ስክድ እናንተ ስንት አስወረዳችሁ ነው የኔ ጥያቄ። እኔ ልጄን በምክድ ሰዓት እናንተ እንደዛ ስትበለቃቀጡ የስንቱን እጻን ልጅ በላስቲክ እያደረጋችሁ ቆሻሻ ውስጥ ስንቱን እጻን ልጅ ጥላችኋል። እስ እስኪ ስለ እናንተ እናውራ፣ ስለ እናንተ እናውራ። እንኳን እኔ ለልጄ ልጅ ኖሮ ለልጄ አይደለም ለሌላ ማ ቤታ ወደ እርሽ ብላ ያሳዩትን እንጂ የአበሻ ልጅ ነው አምባሲዮ አይመጣም ወይ? ልጁ አንክዳለች የኔ ልጅ ነው ብሎ አይመጣም። ያንችን ልጅ እኔ ሶሻል ሚዲያ ላይ ሁሉ ማህበረሰብ ቤተሰቦች እያዩ ሁሉ ማህበረሰብ ከኢንስታግራም ጀምሮ የሚያቀኝ ሰው አለ አንድ ህፃን ውሃ የሚያቀብለኝ ህፃን ቤት የሌለ ሴትዮ ውሃ እንኳን ውሃ ሲጠማኝ ሁሉ እየለፈለፍኩ እንኳን ውሃ ጣም አቀብለኝ ያሌለ ህፃን አምጥተው እንዴ ቢኖርስ ልጅ እኮ፣ የሚያሳፍር ነገር አይደል? አንሰር እንደናንተ እኮ እየሰከርኩ እየጠጣሁ እኮ እሙም ወይን እንዲህ እየበለቃቀጥኩ እኮ አይደለም እኮ። እንዲያው ልጅም ቢሆን እኮ ሰው ልጁን እንኳን ካደብ ይባል በእናንተ ምላስ ነው። እኔ አሁን አንዳንድ ሰዎች አሉ፣ ሮሚ ልጅ አላችሁ እስኪያቸው የለንም የሚሉ እረዳቸዋለሁ። ከምንድን ነው እዚህ ሶሻል ሚዲያ ላይ እዚህ ሶሻል ሚዲያ ላይ ልጆቻቸውን ሲያመጡ የሚሰደብባቸው ፎቶ የሚዘቀዘቅባቸው ስላሉ ያንን ላለመደረግ ብለው ልጅ የለንም ብለው የሚናገሩ ሰዎች አሉ። የለንም ብለው የሚደብቁ ሰዎች አሉ። በቃ ልጆቻቸው እንዳይሰደቡባቸው፣ ልጆቻቸው ወጥተው እንዳይጋፈጡባቸው ልጅሽ ቢዘቀዘቅ የምትፈሪው እኮ ልጆችሽ ፉንጋ ቢሆኑ ልጆችሽ ዘገምተኛ ልጅ እግዚአብሔር ከሰጠሽ ሊሰጥሽ ይችላል። ጊዜ ሊሰጥሽ ይችላል። እነሱ እንዳይዘቀዘቅ ራ እ የእኔ ልጆች አሁን መዘቅዘቅ አይደለም እየፖሰቱ ገልብጠው ራሱ ቢፖስታቸው በጣም ለዓይን እንኳን የሚያሳሱ ስለሆነ እኔ ደስተኛ ነ ልጆችን በየቦታ ሁን ፎስት ነኝ። አሁን ያቆምኩት በቃ አባታቸው ስለሚደብራቸው በቃ አቁሚ ተብዬ ካልፈለጉ ልጆችም ሲያድጉ ደግሞ አይፈልጉም አይፈልጉም በቃ አይፈልጉም ስለማይፈልጉ ኦኬ ፎታችሁን አልፖስትም ብያችኋለሁ አልፖስትም ነገር ግን ከዚህ በፊት የፖሰትኩት ፌስቡክ ላይ ያለ ልጆችን አውጥተው ቢፖስቱ የሞተው አባቴን ዘቅዝቆ ቢፖስቱ እግዚአብሔር ምስክሪና ለደቂቃ ደቂቃ እንዲህ የሚያናድር ነገር የለኝም አባቴ ከራስከብሩ የንጉስ ፋሚሊ ነኝ ማንንም አቁተ የፖስቱ መዳን ያለምን ሮሚ ኮ ጠንካራ ነሽ እኳ አደለ? አንቺ ጠንካራ ሴት ነሽ፣ ሞራል አለች፣ ኮንፊደንስ አለሽ። ምንም አይመስልም። አንዳንድ ጫ ያ ለምሳሌ አስቁኛ ሮሚ አሜሪካንን የሚያህል ሀገር ተቀምጬ በአካል ጌ ዞር ስንቱን አድርጌ ጨርሼ ነው ዛሬ እንትን ምለው ግን ቤተሰብ እንትን የላትም፣ ጓደኛ የላትም። ጓደኛ ቢኖረኝ እኮ አይታችኋልኩ እኔ የሆነ የኔ ስም ከተነሳ የኔ እንዴት ነው የምቀኝነትና ቅናተኝነት ስላለባቸው ጓደኞቼ ከኋላ የሚወጉኝ ሰው ይሄ ሶሻል ሚዲያ ምንም ማለት አይደለም። ሶሻል ሚዲያ ላይ ጓደኛ የለም፣ ለስሙ ማለት ነው። ይሄ ሶሻል ሚዲያ ነው ጓደኛ ጓደኛ የሚባል በአካል ራሱ ማለት ነው በቅናት የሰከሩ የኔን ህይወት የሚያበላሹ ብዙ ስላሉ ነው። ጓደኛም እማል ይዘው እኔን ለማጥቃት የሚፈ የሚፈልጉ ብዙ ሰዎች ስላሉ ነው ከነሱ ጋር የማልደርሰው። በቤተሰብም ከሆነ ሮሚ፣ በጣም ትልቅ ፋሚሊ ነን። እኔ ሁሉ ፋሚሊዎቼ አሜሪካን፣ አባቴም እና እህት ወንድሞቼ ሁሉ እዚህ አሜሪካን ሀገር ነው ያሉት። በደንብ ቅርብ ነን። ምን እየሄድኩኝ እንደፈለግኩኝ መሆን እችላለሁ። እህቶቼ ወንድሞቼ፣ አባቴም ፎቶ ተሰብስበን ስንዝናና ምን ስል ማሳየት እችላለሁ። ግን እኔ አንቺ ያለሽ ሞራል እኔ የለኝም ሮሚ ገባሽ? እህቶቼ ወጥተው እዚህ አሜሪካን ሀገር የተወለዱ ወንድሞች እዚህ አሜሪካን ሀገር የተወለዱ ያደጉ ናቸው። ገባሽ? ፎቶቸው ተዘቅዝቆ ሲሰደም ምናምን ጥሩ አይደለም። ስለማልፈልግ ያን ነገር አይምሯቸው እንትን ስለማይል በቃ እኔ አልፈልግም ብዬ ነው እንጂ ለቤተሰብ ለማሳየት እንደነሱ በዓልን ሲያሳልፉ ምናምን በደንብ ማድረግ እኔ ለምን መሰለሽ፣ ኦፍኮርስ እኔ ቤታዬ እናቴ ቲክታክ የላትም ወንድሞች እህቶቼ የሚበልጡት ቲክታክ አይጠቀሙ፣ የሚጠቀሙት ግን ነግሬያቸዋለሁ። አባቴን ይዘቀዘቅ እናቴን ይትዘቀዘ ምንም ፊል እንዳታረጉ፣ ይሄ ሲስተሙ ነው። ልጄም እንዳለችኝ ታውቃለች። ማሚ ሳይኮሎጂን ለምን መረጥ? ስላት፣ ማሚ ቲክቶክ ላይ ስመጣ ያንቺ የኢትዮጵያ ፋሚሊ የሰው ፎቶ ይዘቀዝቃሉ፣ እና አይነ ስሮያ ፎቶ እና ለነጮች ጓደኞች ያሳይቻቸው ማይ ፒፕል ሉካንተም ዴር ቬሪ ክሬዚ እና ሜንታል ኬዝ ሞስት ኦፍ ዜም ሜንታል ኬዝ። ስለዚህ ወደፊት እንኳን ኢትዮጵያ በገባ ሊያበላኝ የሚችለው ሳይኮሎጂ ነው። ስለዚህ ታርጌት አድርጋ ብሎ ወደፊት እንኳን ኢትዮጵያ ብትሄድ ሊያበላኝ የሚችለው ሳይካትሪስት ነው። በሳይካትሪስት ነው ልጅ የተመረቀችው። ማስትሪ ልትሰራበት ነው። ታዲያ እኛ አሁን ኢትዮጵያ ውስጥ ገብተህ ትልቅዬ የግል አማኔል አሁን አንድ ነው ያለችው፣ ሁለተኛ ብራንች አማኔል ከፍተህ ይሄና በሻና እናክመዋለን። በጣም ቢግ ቢዝነስ ነው ልጄ ያሰበችው። እና ሳይኮሎጂ በቃ በሕመም የተጠቁ በጭንቅላት የተጠቀሙትን እያከምን እያከምን እኛ እና ልጄ እኔ ባል እንኳን ፀሐፊ ታደርገኛለች። ታካሚዎቹን እኔ በማሳቅ ምን በማለት ሙድ እያስገባው፣ እያሳቋቸው በሽተኞቹን አነቃቃለሁ። ልጄ ደግሞ በተማረችው ታክማቸዋለች። ገባሽ? ስለዚህ እንደዛ ነው ያንን ታርጌት ታርገን እኔና ልጄ ቲክቶክ ላይ ባለው እብድ ሳይካትሪስት የተማረችው። ስለዚህ ልጅ እያ ገብቶሻል አለ ቤቷ። ልጃችን ሰደበኝ ሌታ ምን ትላለች እንዴ! በጣም የሚገርመኝ ነገር እኔ እኔ በጣም ልጆቻችሁን እኔ አንድ ሰው ነው የተናገርኩት አንድ ሰው ነው የተናገርክትኝ በልጅም ከተባለ አንድ ሰው ነው የተናገርኩትኝ። እውነት ለመናገር ሁል ጊዜ ሰውን ለማስጠላት የኔን ውድቀት መንገድ በምን መንገድ ነው ሀበሻው የሚጠላው? ሀበሻው እንደሚጠላ ጠንቅቃችሁ ታውቁታላችሁ። ምን እንደሚወድ ጠንቅቃችሁ ታውቁታላችሁ። ሶሻል ሚዲያ ላይ ስለበሰበሳችሁ አሁን ልጅ የሚነካ እኔ የሴጋውን ልጅ ተናግሬ ያውቃለሁ እንዴ? እንደፈለገን እኮ መናገር እችላለሁ፣ እኳ እንደ ሌሎቹ እንደሚናገሩ እንደዛ እንኳን እየተሳደበ ማለት ነው። አንድ ሁለተኛ፣ የምኖርበትን ሀገር ጠንቅቄ ያውቃለሁ፣ ህጉን ጠንቅቄ አውቃለሁኝ። እናንተም ደግሞ ስላላደረግኩት ነው እንጂ መክሰስ እኮ ትችላላችሁ። እውነት እናንተ እኔ ልጆች አሜሪካን ሀገር ተቀምጤ ተቀምጬ ልጆች ያላችሁ ሰዎች ልጆቻችሁን ተናግሬ ከሆነ በነፃ ጠበቃ ጠቀራችሁ እኔን እኮ መጠየቅ ትችላላችሁ፣ ያንን ልጃችሁን የሰደብኩበትን ቪዲዮ ይዛችሁ እውነተኛ ሰው ብትሆኑ። እኔ አንድ ቀን የተናገርኩት ሎዛን ነው። እሱንም ደግሞ እሷ ብላኝ ምናም ሳይሆን በራሴ ይቅርታ ጠይቂያለሁ። እሱም በፖለቲካ ዘመነ ካሴን ስለነካችሁ በሰዓቱ የማይሆን ነገር ተናግሬያለሁ። መጥፎም ደግሞ አይደለም። ይህን ያክልም ለእሱም ደግሞ ይቅርታ ጠይቂያለሁ። ማንም በይ ብሎኝ አይደለም፣ ትክክል ስላልሰራው እንጂ አውቃችሁ። እናንተ ሰው እንዲደግፋችሁ ስትፈልጉ ቤታ ልጅ ተናግራለ፣ ህፃን ተናግራለ፣ እከክ ከካም ናችሁ ከኔ በላይ እናንተ እናትና አባቶች ህይወት ውስጥ እየገባችሁ የህፃናትን ህይወት እናትና አባቶቻቸው ላይ የሚያገኙትን እንደዛ የምታሳጡት እናንተ ናችሁ ደግሞ ጠብቁኝ ጠብ አንቺ ፊንገር ሾ ፊንገር ሾ ጠብቂኝ ነገ ገባልሻለሁ ነገ ገባልሻለሁ ያንቺ የአንቺ አለቃ ዩቲዩብ ነው አደለ አንቺ በአሽሙር ነው አንቺ ቁጭራ በአሽሙር ነው አደለ የምትናገር እኔ በአሽሙር አልናገርም እኔ ወንድን ያሳደገኝ ነው ምልሽ ስልሽም ደግሞ በተግባር አሳይሻለሁ። ወንድን ያሳደገኝ እያነካካች የፈለገን ሰው ይዘሽ ብትመጪ እኔ ማንንም ሰው አልፈራም፣ እኔ ቤታ ማንንም ሰው ክርስቶስ ማንንም ሰው አልፈራም። እኔ እከካም ደግሞ አያ እኔ አልኩሽ ቲክቶክ ላይ የረዳውት እንግዲህ አንቺ ናረለ ኑሮዬ ምናምን የምትይው እኔ ቲክቶክ ላይ ቤታ በተጠራውበት ሁሉ ያገዝኩት ገንዘብ ቢሰበሰብ የአንቺን አልኩሽ የሁለት ዓመት ቀለብሽን ይሞላልሻል። ይህንን ነው አስረግጬ የምነግርሽ። ባይኖረኝ አልሰጥም ነበር፣ ስላለኝ ነው የማደርገውም ማለት ነው። ስላለኝ አፍረ ግጫ የምነግርሽ እከካ፣ እንዴት አድርጌ እንደማቀምስሽ አሳይሻለሁ። ደግሞ አሽሙሯ አሽሙሯ፣ ጋይስ አሽሙሯ እኮ ነው የሚገርመኝ። እኔ በጣም አሽሙር የሚናገር ሰው እንዴት እንደምጠላ በቀሂ፣ እግዚአብሔር ምስክር ነው። በቀሂ በቀሂ ምን ብዬ ልንገራቸው ጠላ ጠላ ምናም የሚሸጥበት ሰፈር ንፍሮ ምናምን የሚሸጥበት ሰፈር ተሰብስበው ይሄ በቃ ላይደለ እንደ ንክ የንካ በቃ እንደዚህ እንደዚህ አይነት ሰፈር ነው የምትመስለኝም አምላክ ነ አሽሙረኛ በቃ እንትና ደግሞ ሰሞኑን የእኔን አክት ማሳየት ጀምራለች ሰሞኑን ደግሞ እኔ ልትሆን እንደ ማጣጣረው ነገር የለም ይሄ በቃ እኔ ሳወራ ምናምን አላደለ ወሬ ለመቀመም እሺ የሚለውን ብትፈነቀ የኔን መሆን አትሽም እቃሽን መጎርጎር ብትሞቺ ብትነሽ የኔን መሆናት አትሽም እየነገርኩሽ ነው ሰሞኑን ማርያምን እኔ የሆነ እንደ ለመጫወት የማሰቃችው ነገር ሙዳለቻል፣ እሺ ምናም እንደዛ፣ ሰሞኑን ጀምራለች። ተጋካ እስከ ዛሬ በሰው ደም የሰው እየሰደብሽ የሰው ትዳር እያፋተሽ የበላሹ ገንዘብ አልበቃ ብሎች ነው ቤታላ የምትመጭባት። እኔ ደግሞ እንዴት ስም ማጥፋት ነው አይደል? በጣም ቀላል የሰው ስም ማጥፋት፣ ምንም አይከብድም። አንቺ ያልሽውን ነገር በተቃራኒ እያወሩም የሰውን ስም ማጥፋት አይከብድም። አሳይሻለሁ ነው መንደርተኛ መንደርተኛ ምንም ስማ ማጥፋት አይቻልም እኮ የሰራችውን ስራ ራሱ በተግባር አሁን እኔ ይሄ ከታየው ውጭ ቤታየው ለአንችን የምነግርሽ አስር ደቂቃ ሙሉ ከሰው ጋር እንትን ያለችበት ራቆት ያለው ቪዲዮ ደርሶኛል። የምትፈልጉ አሁንም ኑና በውስጥ ጠይቁኝ።